ከዛ እንግዲህ ወደ አልጋ መቀያየር ገባን፣ ማለት ነው። የአልጋ ልብስ መረጥን። ከዛ በኋላ ወይኒ በአለ የዩቱ ቪዲዮ እኮ እየሰራው ነው ሆነ ነው። አንሶላዎች፣ የትራስ ልብሶች በጣም ቆንጆች ናቸው። በተለይ መስሪ የሚባሉት ግብጾች ማለት መቅረቢ ነው እንጂ መቅረቢ ይሁን መስሪ ይሁን ብቻ የነሱ ከተባለ ቆንጆ ነውና እነዚህን ከዛ ነው ይዣቸው የመጣሁት እና የተነጠፈውም አሁንም ያወጣሁት ከዛ ነው። በነገራችን ላይ ከዛ ያመጣኋቸውን እቃዎች ባሳያችሁ ደስ ይለኛል፣ አሳያችኋለሁ ብዬ አስባለሁ። ቆንጆ ቆንጆ እቃዎች አሉ፣ ሳዑዲ አረቢያ ላይ፣ እዚህ ሀገር ላይ ልታገኙት የማችሉት በእርግጥ እዚህ ሀገር ላይ ሁሉም ነገር አለ። ኤሌክትሪኩን ብትሉት ማንኛውንም ነገር አለ፣ ግን አስሊነቱ፣ ኦሪጂናልነቱ ይለያያል። ኦሪጅናልነቱ አንዳንድ እቃዎች ሳዑድ አረቢያን የሚያክል የለም። በተለይ ኤሌክትሪክ እቃዎች ከሳዑድ አረቢያ ደግሞ እዚህ ሀገር ደግሞ የሚበልጡ እቃዎች አሉ እና አሁን እነዚህ በጣም ድርቅ ያሉ ናቸው ወይ የሚመዘዙ አይደሉ ወይ ደግሞ የሚሰበሰቡ በጣም የሚኮማተሩ አሉ። በማል ተቋርጦ ነበር እና የሚሰበሰቡ አይደሉም እና በጣም ቆንጆዎች ናቸው። ተፈርሸው ራሱ በጣም ነው የሚያምሩት። የሚገርማችሁ አሁን ልክ እንደዚህ ያለ አነሳሳ እና ከአነሳሳ ሆኝ በኋላ ያው የበፊቱን እያወጣጣው ነው። ኮሜንት ላይ አንድ ትህት ሁም ሁለት እህቶች እነዚህ ቤቢዎቹን ጽሁፍ ያለባቸውን ከየት ነው ያገኘሻቸው? ምናምን ያላችሁን ያላችሁ፣ ያገኘኋቸው እነዚህን ከሽኤን ላይ ነው። በእርግጥ ምናልባት ሱቆቹም ሊኖሩ ይችላሉ ግን ሸኤል ላይ በፈለጋችሁት አይነት ዲዛይን የትራስ ልብሶች አሉ። በምትፈልጉት በጣም ነው የሚያማምሩት። የምር እንደምን ጨመር አድርጌ መጥቼ ቢሆን ያልኩበት ሰዓት አለኝና፣ ቆንጆዎች ናቸው ልብሶቹ። ራሱ አይኮማተሩም፣ ጥንካሬ ነገር አላቸው። በምትፈልጉት አይነት በእናንተና በባሎቻችሁም ስም ሊሆን ይችላል። በምትወዱት በምታከብሩት፣ ብቻ ደስ በሚላቸው ሰው ስም መጥለብ ትችላላችሁ። ልክ እንደ ብርጭቆዎች ማለት ነው ብርጭቆ ላይ በስም በሀርፍ እንደሚጻፈው ልክ ይህም እንደሰው ማለት ነው። እና ከዛ ነው የጠለኳቸው። እንዲሁም አሁን የሚለብሱትን ቤቢዎች ታያቸው ያላችሁ እና በቃ እኔ በአጠቃላይ ኔ የአልጋ ልብስ፣ ብርድ ልብሶች ምናምኖች እኔ ዛህ አልገዛሁም። ከዛ ሁኔጃቸው የመጣኋቸው እና በጣም ብርቅ ያሉ ቆንጆዎች ናቸው። ይ ከሚገርማችሁ ማለት ነው። በጣም ተወዷቸዋላችሁ። ከዛ ይዛችሁ ስትመጡ እንደ ምርጫችሁ ቢሆንም ቆንጆ ነገር ይዛችሁ ነው ማለት ነው። ከዛ የኢትዮጵያ ቤት አሁን አዝዴታችሁት የዛሬ ሶስት ቀን ስታዩት አልጋችሁ አፈር ሞልቶ ነው የምታዩት። በቃ በየት ገባ ነው የምትሉት። አትከፍቱም እኮ መስኮት፣ አንከፍት አሁን ሳውዲ አረቢያ እንኳ ቢያንስ አየር ይግባበት ምናምን ምናምን ብለን እንኳ መስኮቱ ይከፈታል። አንዳንድ ጊዜ እነዚህ አሁን መስኮት አልከፍትም፣ በተለይ ክላስ መስኮት አልከፍትም። ግን በየት ነው አቧራ የሚገባው ነው የምትሉት። በቃ ከላይ ደግሞ ወይ ኮርኒሱ የብላስቲክ አይደለ ወይ እንደዚህ ክፍት አለው የማዳበሪያ ምናምን አይደለ። በቃ ጅብ ሰሞኑን ቆንጆ ኮርኒስ ነው ግን አቧራ በጣም ነው የሚገባ የሚገርማችሁ ነገር ማለት ነው። ከዛ በዚህ መልኩ ጽድድት ካደረግን በኋላ እንግዲህ ከኋላ ያለውን መብራት ነክቼ ጭልም እያለኝ ነበር፣ እና እያስተካከልኩ ነበረ ሳላቅ ስለነካሁት ማለት ነው በእጄ እና እንዴት ታያችሁ ባለው መብራት እንደዚህ ታጸዱና እና በዚህ መልኩ ካጸዳሁኝ በኋላ ከዛ በኋላ ያልጋ ልብሴን ማነጣጠፉ ነው የጀመርኩት። ያልጋ ልብሴን ልክ እንደዚህ ካነጠፍኩ በኋላ በኋላ በነገራችን ላይ በኋላ ነው የምታዩት ሲነጠፍ፣ በጣም ነው የሚያምረው እያስያስኮ መዚህ መልኩ ያነጣጠፍኩ ነበረ። እና በጣም ያማምራሉ እና ይዛችሁ ስትመጡ አንዲ ነገር ነው የምነግራችሁ ነገር ቢኖር ደህነኛ ነገሮችን ይዛችሁ ነው ስላችሁ፣ የሆነ ዝም ብሎ አረብ የሚሰጣችሁን ምናምን ተለብሶ ጉርራዥ ምናምን የተኮ መታተረ ምናምን ሳይሆን ገንዘባችሁን በገንዘባችሁ አንድ ቆንጆ ነገር፣ ሁለት ቆንጆ ነገር ገዝታችሁ ብትመጡ ሐቂቃ ትጠቀሙበት አላችሁ ማለት ነው። የሆነ አስሊ የሆነ ነገር ወይም አዲስ የሆነ ነገር ገዝታችሁ ብትመጡ ማለት ነው። ምክንያቱም ከብዛት ጥራት ይባላል እና ብዛት ዝም ብላችሁ ቦቴት ከምትሰበስቡ እንደዚህ በገንዘባችሁ ውጥ አድርጋችሁ ጥሩ ነገር ዛችሁ ብትመጡ ብዬ ነው የማስበው። ምክንያቱም እዚህ ሀገር ላይ በጣም ወዳው መታችሁ። የምሬ ነው የምላችሁ፣ ብር እንኳ ብትይዙ ምን እንደምትገዙ ምን እንደምታረጉ ግራ ግብት ይላችኋል። በተለይ ሰው ከሌላችሁ በጣም ነው ግራ የሚገባችሁ፣ ምን ምን ከምን እንደምታደርጉት ማለት ነው እና ብራችሁንም ደግሞ አንድ የሆነ እኮ ብር ተይዞ ለሆነኛ ለሆነኛ ነገር ብታጠፉ ደስ ይላል። ብር ይዛችኋል በዛ ያለ ግን፣ ባልሆነ ባልሆነው ነገር ጠፍቶ ያልቃል ያ ብር ማለት ነው። ለሚያስፈልጋችሁ ነገር ሳትገዙበት ያልቃል። ከዛ በኋላ ላይ ቁጭት ላይ ነው የምትወድቁት። እና ብሩን ይዛችሁት ለራሱ እዚያ ሀገር ላይ መግዛት አትችሉም ደግሞ የዛ ሀገር ነቃይታችሁ እዚህ ሀገር ላይ ንግዛ እናድርግ ብትሉ በቃ ምንም አይምጣጣላችሁም አላችሁ። የዛ ሀገር እቃ ነው። የዛ ሀገር እቃ የምር እንድስል እኔ ሀገሬን እያጥላለሁ አይደለም፣ ወይም እዚህ ያለውን ነገር እያጥላለሁ አይደለም። የምር እዚህ ሀገርም ቆንጆ ቆንጆ እቃዎች አሉ፣ ሀቂቀተን ማለት ነው። በጣም ቆንጆ እቃዎች አሉ። ምናልባትን የምኖርበት ሀቂ ከተማ ብዙም ምናልባት የሚያስመርጥ ባይኖር አብዛኛውን ሰው ኤሌክትሪክ ነክ ነገሮች እንደ ሲየ ሄደ ነው የሚገዛው። ለምሳሌ እንደ ፍሪጅ፣ እንደ ስቶቭ፣ እንደ ቲቪ ምናምን እነዚህ ነገሮች ደሴ፣ አዲስ አበባ ማነው፣ ደሴና ኮምቦቻ እየሄዱ ነው እሷ የሚገዛው እዛ ስለሚያስመርጥን በስፋት ማለት ነው። እና እንደዚህ አካባቢ ላይ ስትገቡ በጣም ነው አይናቸው የሚጎመዥ ምኑን እንደምትገዙ ግራ ይገባቸዋል። ግን አንዳንድ ነገሮችን ስታዩ ሳውዲ አረቢያ ላይ አዳራሹ ትልቁ ነው የሚያስመርጧችሁ ነገር ትገኛላችሁ በቃ ከብልጥሰው ከዛ መረጥ መረጥ አድርጎ መጠገም ነው፣ አንድ አይነት ማለት ነው። እና ይህ እንደምታዩት ማስገቢያ የለሀፍ ምናምን ማስገቢያ ምናምን የለው ሆን እንደምታዩት ሳሳ ብሎ ምንም ማስገቢያ የሌለው አንድ ነጠላ ነው። ከበሬ ምናምን እንደሚባለው ምናምንም አይደለምም። በዛም ላይ ወፍር አይደለም። ታዲያ ይህንን ብቻ ለብሰን አድረን፣ የምሬ ነው ምላችሁ፣ ምንም ብርድ የሚባል አይሰማችሁም። ያው ሀይቅ ሙቀት ስለሆነ ነው እንጂ ለደሴ ላይሆን ይችላል። በተለይ ብርዳማ አገሮች ላይ ላይሆን ይችላል ይሄ ተለብሶ ላይ አደር ይችላል። ብቻ ግን የእኛ ሀይቅ ላይ ይሄን ለብሰን እናድራለን። የምሬ ነው ምላቸው፣ በጣም ቆንጆ ነው። እንደምታዩት ፏ ካለ በኋላ አልጋይ፣ ከዛ ተስሪሀይን መወልወል ነበረ። ትንሽ ከወለወልኩት የተወሰነ ቆየት ስላለ በደንብ እንደዚህ ተስሪሀይን እቃዎችን ብድግድግ አድርጌ መወለድ ጀመርኩ ማለት ነው። ሌላ ትንሽ አቧራ ነገር ይዟቸው ነበር። ና በቃ እንደነገርኳችሁ ነው። አሁን ትናንትና አወሉ እያሉ እዛ የሆነ ነገር አታጡበትም። እንደዚህ ተውላ ላይ ማለት ነው። ና እንዱ ቤት እንደሚገባ ግራ ነው የሚገባችሁ። እና ያው ተጠንቀቁብኝ ይላል ለላችሁ ፈልጌ ነው። ዕቃችሁንም ልብሳችሁንም ያው ተጠንቀቁብኝ ይላል። ከዛ እንደዚህ አድርጌ እነዚህን ተስሪሀይን ካፀዳዳሁኝ በኋላ የኮስሞቲክ እቃዎችን እየወለወልኩኝ ጣውላዎች ላይ መደርደር ነው የሚሆነው ማለት ነው። ውሉል እያደረግኩኝ አቧራ ምናምን ክዳናቸው ላይ ምናምን ይዟቸው ስለነበረ እንደዛ አድርጌ ውሉል አድርጌ ተስሪሀይን እንደዚህ ከወለወልኩኝ በኋላ እስከ ላይ ድረስ ማለው ላይ ላይ የሚይዘውን አቧራ ልነገራችሁ አልችልም። ከዛ ሲደክመኝ ቆጭ ብዬ መወልወል ጀመርኩኝ ማለት ነው። እቃዎቼን እየወለወልኩኝ ቦታ ቦታ ወደ ማስያዙ ነው የገባሁት። ቦታ ቦታ ካስያዝኩኝ በኋላ ልክ እንደዚህ እንደምታዩት ጠፍጣፋ እቃዎቹ ክዳን ያላቸው እቃዎች በጣም ነው አቧራ የሚይዙት የሚገርማችሁ ማለት ነው። እና በቃ ያው ቶሎ ነው አጽዱኝ የሚሉት። በቃ ጊዜ ላለው ሰው ቶሎ በየቀኑ ልክ እንደዚህ ሳያቆያችሁ ሳያደክማችሁ በየቀኑ ሽው ሸው ቢያደርግ ጽዳት ምን ኢማን ነው። ከኢማን አንዱ ነው ጽዳትና ውሉል ሲል ደስ ይላል። በስተመጨረሻ ታዩታላችሁ። በጣም ቆንጆ ሆኖ ነበርና ከሳውድ አረቢያ ይዣቸው የመጣኋቸው ሽቶዎች አልነበሩኝ ያው በአብዛኛውንም እንደውም አላወጣኋቸውም አሉ። በነገራችን ላይ የተወሰነ እቃ ይዤ ስመጣ በዝቶብኝ አንድ ሃያ ሰባት ኪሎ የሚሆን ትቼ መጥቼ አለሁኝ። ትቼ መጥቼ ሳይሆን ልኬ በኮንቴነር፣ ግን እስካሁን ድረስ አልገባልኝም አልመጣም። ምንም ማድረግ አልችልም፣ ምክንያቱም ተወርሶ ተወርሶ ተወርሶብኛልና በኢሞ እያስቸገረኝ እኮ ነው፣ ድምፅ እና በኢሞ እንትን ምንድን ነው ስሙ ተይዞበታል እስካሁን ድረስ ምንም ሊደረግ አልተቻለም። የሆነ ነገር ሆነይሄድ ማለት እቃው ይወጣል በሚል ነበር ግን የተወሰነ በመቀጮ ምናምን ተደርጎ ይወጣል በሚል ጥበቃ ላይ ነበረ፣ ግን እስካሁን ድረስ የለም። እኔ እንግዲህ ስምንት ወር ሆነኝ። ስምንት ወር ሙሉ ይኸው እቃዬም በእጄም አልገባም። ኢትዮጵያ ከገባው ስምንት ወር ሆነኝ እና እቃዬም አልገባም እንደገና ደግሞ እዛ ውስጥ ሻምፖ ነበረኝ በሆር ነበረኝ በኪሎ የገዛሁት ለቤተሰብ ብዬ የገዛሁት ነበረኝ። የእኔ እቃዎች በተለይ ደግሞ የኔ ይደርሳሉ፣ የቤተሰብ ይቅደብ በሚል የቤተሰብን ይዤ መጥቼ ለአብዛኛውን ልብሶች አበራ እንደዚህ፣ የሶላት መስገጃዎች ምናምን መስገጃዎች ወደ ሀያ ሰባት ኪሎ ዙሮ የሚሆን ብቻው መጣሁኝ። ያው የአጎቴ ልጅ ስለነበረ ኮንቲነር የሚሰራው እሱን ይልክልሻለሁ ሲለኝ ለእሱ ሰጥቼው ወዲያው በመጣሁ በሁለት ወር የላከው፣ ግን እሱም ተወረሰበት። አልሐምዱሊላ እኔ የኔ እቃ ትንሽ ነው ማለት ይቻላል። ግን አብዛኛው ሰው አረቢያ መድት የጫና አለ፣ ፍሪጅ የጫና አለ፣ ቲቪ የጫና አለ። በሚገርማችሁ ደረጃ በብዙ ሺ ሪያል አውጥቶ የጫነ ሰው አለና ከዛ አንጻር ስታዩት የኔ አልሐምዱሊላህ ምንም ማለት አይደለም። እና አዛም ቀርቶብኛል ላችሁ ፈልጌ ነው እና ልክ ተስሪ ሀይን እንደዚህ አድርጌ ፏ አደረኳትና ድርድር ካደረኩኝ በኋላ ሽቶዬን እንደዚህ ካደረኩኝ በኋላ ምክንያቱም ስትገቡ ቆንጆ ቆንጆ ጠረን ይሸታል። ክላሳችሁን ካጸዳችሁ በኋላ ያው እኔ ከሽቶ ውጭ ሌላ ቡኻር ነገር ስላለለኝ ነው እንጂ ከሽቶ ደቅነስ ሌላ ሌሎች ነገሮች መጠቀም ይቻላል። ከዛ በኋላ ክላሴን እንደዚህ ሽቶ አረኩ በኋላ የሚመስል ነበረ። ምነው ዛሬ አሮሳ? ከዛ ወደዚህ እንዞራለን። ይሄን እናነሳለን፣ ይሄን እናነሳለን፣ ይሄን እናነሳለን። አሁን ወደ ሳሎን ይገባ ነው። የሳሎን ጽዳት ማለት ነው። ሳሎን እንደምታዩት ነው። ባለፈው እንዳያችሁት ነው። አሁን ሳሎኔን አጽድ አድቼ ሳሎኔን ፏል አረግ ነው።